ኢራን እና እስራኤል ለምን ደመኛ ጠላቶች ሆኑ? ምንም እንኳን እስራኤል እንደ ሀገር ስትቆም እውቅና ከሰጡት ሀገራት መካከል ኢራን ቀደምት ብትሆንም አሁን ግን በአይነ ቁራኛ እየተያዩ ነው። ሰላም ጤና ይስጥልኝ፣ ወደ ቻናላችን ቤተሰቦች፣ በዛሬው ፕሮግራማችን ኢራን እና እስራኤልን እንዲህ ደም አፋሳሽ ወደ ሆነ ጦርነት የከተታቸውና ለዘመናት ደመኛ ጠላቶች የሆኑበትን ምክንያት በጥልቀት እናያለን እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ላለፉት ዓመታት ወትሮም ቢሆን በጠላትነትና በአይነቁራኛ የሚጠባበቁት ሲበረታም በቀጥታና በተዘዋዋሪ የሚፋለሙት እስራኤልና ኢራን ካለፈው ሐሙስ ሰኔ አምስት ዓመተ ምህረት ለሊት አንስቶ እስራኤል በከፈተችው ጥቃት ወደ ለየለት ጦርነት ውስጥ በመግባታቸው ዓለም ጭንቀት ውስጥ ገብቷል። እስራኤል በኢራን ዋና ከተማና በተለያዩ የአገሪቱ ክፍሎች ውስጥ በፈጸመችው ከባድ ጥቃት በርካታ የአገሪቱ ከፍተኛ የጦር አዛዦችና የኒክሌር ሳይንቲስቶች ሲገደሉ የኒክሌር ተቋማትና ወታደራዊ መሠረተ ልማቶች ላይ ጉዳት መድረሱ ተዘግበዋል። ይህንን ጥቃት ተከትሎ ኢራን በበኩሏ ያጸፋ እርምጃ በመውሰድ በርካታ የእስራኤል ከተሞችን በሚሳይሎች ና በድሮኖች አጥቅታለች። ከዚህ አለት በኋላ የእስራኤል ጥቃት የቀጠለ ሲሆን የኢራን የሚያጸፋ ምላሽ እንደቀጠለ ነው። እስራኤል ኢራን አውዳሚን የኒኩሌር ጦር መሳሪያ ለመታጠቅ ከጫፍ ደርሳለች ይህም በሕልውና ላይ የተረጋረጠ ስጋት ነው ስትል የምትከስ ሲሆን ኢራን በበኩሏ እስራኤል ሉዓላዊነቴን እየተጋፋሽ በመሆኗ ራሷን ከመከላከል ወደ ኋላ እንደማትል አሳውቃለች። በዚህ ምክንያት የሁለቱ ሀገራት ድንበር ዘለል መጠቃቃት ወደ አውዳሚ የኒኩሌር ጦርነት እንዳያመራ ዓለም ስጋት ውስጥ ገብቷል። የመንግስታቱ ድርጅትና በርካታ ሀገራት እስራኤልና ኢራን ወደ ተባባሰ ሁኔታ ከመግባት እንዲቆጠቡ ጥሪ ሲያቀርቡ፣ አንዳንድ ሀገራት ከእስራኤል መቆማቸውን ሲያመላክቱ ሌሎች ደግሞ የእስራኤልን ጥቃት አውግዘዋል። እስራኤልና ኢራን ለዘመናት የዘለቀ ባላንጦች ናቸው። በሁለቱ ሀገራት መካከል የቆየው ከፍተኛ የጠላትነት ስሜት በመካከለኛው ምስራቅ ሰላም እንዲርቅ ዋነኛ ምክንያት ሆኗል። ቴህራን ከምድረ ገጽ እንድትጠፋ የምትሻትን እስራኤል ትንሿ ሰይጣን እያለች የምትጠራ ሲሆን አሜሪካንን ደግሞ ትልቋ ሰይጣን በማለት ለሁለቱን ያላትን ተመሳሳይ ጥላቻ ለዘመናት ስታንጸባርቅ ቆይታለች። ኢራን እስራኤል ላይ ቀጥተኛ ጥቃት ከመፈጸም ይልቅ በገንዘብና በምት በትጥቅ የምትደግፋቸውን ቡድኖች በመጠቀም በጃዙር በእስራኤል ላይ ተደጋጋሚ ጥቃቶችን ፈጽማለች። ለመሆኑ የቴህራን እና የቴላቪቭ ጠላትነት ምንጭ ምንድን ነው? እስከ አውሮፓውያኑ 1970ዎቹ መጨረሻ ድረስ በእስራኤልና በኢራን መካከል የነበረው ግንኙነት ከሌላው የመካከለኛው ምስራቅና የባህረ ሰላጤው ሀገራት በተለየ መልካም የሚባል ነበር። እስራኤል በ1948 ላይ ከተመሰረተች በኋላ ከግብፅ በመቀጠል ለአይሁዳዊቱ ሀገር እውቅና በመስጠት ሁለተኛው የእስላማዊት ሀገር የነበረችው ኢራን ናት። በወቅቱ ኢራን ትመራ የነበረው በመካከለኛው ምስራቅ ጠንካራ የአሜሪካ አጋር በነበረው የሻህ ፓላቪህ ስርወ መንግስት ነበር። እንደ አውሮፓውያን አቆጣጠር 1979 ላይ የኢራን እስላማዊ አብዮትን ተከትሎ መንግስታዊ ለውጥ ሲደረግ በሁለቱ ሀገራት መካከል ያለው ልዩነት መልኩን ቀየረ። የአያቶላ ኾሚኒ እስላማዊ አብዮት የሻህ መንግስት ገርስሶ ራሱን የጭቁኖች መሪ አድርጎ በቀሴል የመንግስታቸው ዋነኛ መለያም አሜሪካና አጋሮቿን ኢምፔሪያሊዝም መቃወም ሆነ። የአያቶላ አስተዳደር ኢራን ከእስራኤል ጋር የነበራትን ግንኙነት አቋረጠ። ለእስራኤል ፓስፖርትም እውቅና አነስቶ በትሄራን የነበረውን የእስራኤል ኤምባሲን የእስራኤል መንግስት ሲዋጋ ለነበረው ፍልስጤም ነጻነት ድርጅት ፒኤልኦ አሳልፎ ሰጠ። በመላው ዓለም የሚካሄዱ ግጭቶችን የሚያጠነው ኢንተርናሽናል ክራይሲስ ግሩፕ ዳይሬክተር የሆኑት አሊ ፋኤዝ የኢራን መሪዎች ጥላቻ የጀመረው ገና በጠዋቱ ነው ይላሉ። በእስራኤል ላይ የመረረ ጥላቻ የአዲሱ ኢራን መንግስት መገለጫ የሆነው አብዛኛዎቹ የኢራን አመራሮች እንደ ሊባኖስ ባሉ አካባቢዎች ከፍልስጤም ተዋጊዎች ጋር ወታደራዊ ልምምድና የሽምቅ ውጊያ ሲያደርጉ ቅርበት ስለተፈጠረ ነው ይላሉ። ከዚህ በተጨማሪ አዲሲቷ ኢራን ራሷን የፍልስጤማውያን ጉዳይን በማጉላት የሙስሊሞች ተቆርቋሪ ሀገር ሆና ለመታየት ስለምትሻ ጸረ እስራኤል ሆና ብቅ ብላለች። እንደ ቫየዝ ገለጻ፣ ቀደም ባሉ ዓመታት ለእስራኤል ትልቋ ስጋት ኢራቅን በነበረችበት ዘመን እስራኤል ኢራን ያመረረች ጠላት ትሆንብኛለች የሚል ጥርጣሬ አልነበራትም ይላሉ። ነገር ግን እስራኤልና ኢራን በአይነቁራኛ እየተጠባበቁ ቆይተው ከሳዳም ሁሴን መንግስት መውደቅ በኋላ እስራኤል በቀጠናው ለደህንነቷ አደገኛ አደገኛው ሀገር ኢራን መሆኗን በማመን የዘውትር ስጋቷ ሆነች። በተለይም ኢራን ለሰላማዊ አገልግሎት ነው የሚ የምትለው የኒኩሌር አቅም ግንባቷ የበለጠ እንቅልፍ ነሳል። የእስራኤል እና የኢራን የእጅ አዙር ጦርነት ኢራን በመካከለኛው ምስራቅና በባህረ ሰላጤው አካባቢ ከእስራኤል ውጭ በቀጠናው ጠንካራ አገር የሆነችው ሳውዲ አረቢያን በጥርጣሬ ነው የምትመለከታት። በአብዛኛው ሱኒ ሙስሊሞች በሚኖሩበት ቀጠና የብዙሃን ሺዓ ሙስሊሞች መገኛ የሆነችው ኢራን ወደፊት ሊቃጣባ ከሚችል ጥቃት ራሷን ለመጠበቅ ስትል በመረጠችው ስትራቴጂ ከተቀረው ዓለም ልትነጠል መቻሏን ቫኤዚ ይገልጻሉ። በዚህም የኢራን መንግስት ከሀገራት ይልቅ በአካባቢው የተለያዩ ዓላማዎችን አንግበው ከሚንቀሳቀሱ ቡድኖች ጋር በማበር ፍላጎቱን ለማስጠበቅ ሲጥር ቆይቷል። ኢራን አክሲስ ኦፍ ሬዚስታንስ ስትል የምጠራው ስብስብ በሊባኖስ በሶሪያ በኢራቅና በየመን የተንሰራፋ ሲሆን በዋናነት በአገሪቱ ውስጥ ያሉና ጸረ እስራኤል የሆኑ ታጣቂ ቡድኖችን ያቀፈ ነው። ቴራን በአሜሪካና በአውሮፓ ህብረት አሸባሪ ተብሎ የተፈረጀውና መቀመጫውን በሊባኖስ ያደረገውን ሄዝቦላን ታስታጥቃለች። ጋዛ ለሚያስተዳድረው ሀማስ፣ በየመን ለሚንቀሳቀሱት ሁቲ አማጽያን ኢራን የተለያዩ ድጋፎችን በማድረግ በአካባቢው ተጽዕኖ ስትፈጥር ቆይታለች። እስራኤል ደግሞ ኢራን በዙሪያዋ ሁሉ ስታከናውን ዝም ብላ አልተመለከተችም። ኢራን ውስጥ የሚገኙ ኢላማዎችን እንዲሁም በዙሪያ ባሉ አገራት ውስጥ የሚንቀሳቀሱ በቴሄራን የሚደገፉ ቡድኖች ላይ እርምጃ ስትወስድ ቆይታለች። ባለፉት ዓመታት በኢራን እና በእስራኤል መካከል የነበረው ጦርነት ከመጋረጃ ጀርባ ያለ ጦርነት ተብሎ ሲገለጽ ኖሯል። ለዚህ ደግሞ ምክንያቱ ሁለቱ ሀገራት በሌሎች ሀገራት ውስጥ በሚገኙ ኢላማዎች ላይ ለሚፈጽሙት ጥቃት ኃላፊነት ሲወስዱ አይታይም። በተለይ ኢራን እስራኤልን በቀጥታ ከመተንኮስ ይልቅ በምትደግፋቸው ታጣቂ ቡድኖች በኩል በእጃ ዙር ታጠቃ ኖራል። እንደ አውሮፓያን አቆጣጠር በ1992 የወቅቱ የህዝቦላ መሪ የነበሩት አባስ አልሙሳዊ ግድያን ተከትሎ ለኢራን ቅርበት ያለው እስላማዊ ጅሃድ ቡድን ደቡብ አሜሪካ አርጀንቲና ውስጥ የሚገኘውን የእስራኤል እምባሲን በቦምብ አጋይቶ 29 ሰዎችን ገድሎ ነበር። እስራኤል ለህዝቦላ መሪ ግድያ ኃላፊነት ባትወስድም የቴል አቪቭ የደህንነት ተቋም የሆነው ሞሳድ ግን ግድያውን መፈጸሙ ይታመናል። እስላማዊው የጅሃድ ቡድንም ቢሆን የእስራኤልን እምባሲ ያጋየው ያለ ኢራን እውቅና እንደማይሆን በብዙዎች ዘንድ ይታመናል። የኢራን ኒኩሌርና የእስራኤል ስጋት፣ እስራኤል የኢራን ጉዳይ አንገብጋቢ የሚሆንባት የአያቶላት ኢራን ኒኩሌር ፕሮግራም ነው። ለዚህም ኢራን የቦምቡ ባለቤት እንዳትሆን እስራኤል የቻላትን ስታደርግ ቆይታለች። ኢራን ግን የኒኩሌር ፕሮግራሙ ብቸኛው ዓላማ የኤሌክትሪክ ኃይል ለማመንጨት የሚውል ሰላማዊ ዓላማ ነው ስትል ቆይታለች። ይህ ምክንያት ጨርሶ የማትቀበለው እስራኤል በዲፕሎማሲ በኩል ኢራን ላይ ማዕቀብ ከማስተላልፋ ከአሜሪካ ጋር አብራ የኢራን ኒኩሌር ማብለያ ጣቢያ ስቱዋቴት በሚባል ኮምፒውተር ቫይረስ አቡካ ከፍተኛ ጉዳት አድርሳ ነበር። እስራኤል የኢራን ኮምፒውተሮች ብቻ ሳይሆን ሳይንቲስቶቿን የሚላማ እያደረገች በቴህራን ጎዳናዎች ላይ ገድላለች። በአውሮፓውያኑ 2020 በጉምቱ የኒውክሌር ሳይንስ ተመራማሪው ሞሃንስ ፋክሪዛድ ላይ የተፈጸመው ግድያም ብዙ ያነጋገረ ነበር። የእስራኤል የስለላ ተቋም ሞሳድ እኒህን ተመራማሪ ለመድረግ ያደረጋቸው ተደጋጋሚ ጥረቶች ሳይሳኩለት ቆይተው ነበር። ከአምስት ዓመታት በፊት ከኢራን መዲና ቴህራን ወጣ ብሎ ከሚገኘው ስፍራ የመግደል ውጥኑ ሰምሮለታል። ኢራንም ብትሆን በእስራኤሎች ላይ ድሮኖችና ሮኬቶችን ስታስወነጭፍ እንዲሁም የእስራኤል ተቋማት ላይ የሳይበር ጥቃት ስትፈጽም ቆይታለች። እስራኤልና ኢራን በየብስ ላይ ከመጋረጃ ጀርባ የሚያካሄዱት ጦርነት ወደ ባህር ላይም ተሸጋግሮ በተለያዩ ጊዜያት በመርከብ የጉዞ መስመሮችም ላይ ስጋትን ሲደቅን ቆይቷል። አሁን ደግሞ እስራኤል በኢራን ላይ ለቀናት የዘለቀ መጠነ ሰፊ ጥቃት መክፈቷን ተከትሎ ኢራንም ተከታታይ የአጸፋ ጥቃቶችን በእስራኤል ላይ መፈጸሟ አስፈሪ የሁለቱ ሀገራት ቀጥተኛ ጦርነት ጅማሬ ሆኗል። ይህ ጦርነት ወደ አውዳሚ የኒውክሌር ጦርነት እንዳያመራ ዓለም ስጋት ውስጥ ጥሏል። እስራኤል ኢራንን ለማንበርከክ የጀመረችውን ዘመቻ ከቀጠለች፣ ኢራን ያሏትን አማራጮች ከመጠቀም ወደ ኋላ ልትል አትችልም። ለዚህም ነው የዓለም ሀገራት መጠቃቃቱ በተለይም እንዲቆም እየወተወቱ ያሉት። ወደ የቻናላችን ቤተሰቦች እስራኤል እና ኢራን ከምን የመነጨ እንዲህ አይነተኛ ደመኛ እንደሆኑ ያየንበትን ፕሮግራም በዚሁ ጨርሰናል። ቻናላችን ሰብስክራይብ በማድረግና ለሌሎች በማጋራት ቤተሰብ ይሁኑ። ሰናይ ጊዜን ተመኘ።